አንደኛ ብጉሩን አለማፍረጥ። ምንም ወጪ ሳያስወጣን ቆዳችን ጤናማና ጥርት ያለ እንዲሆን የሚያደርግልን ነገር ብጉሩን አለማፍረጥ ነው። ብጉራችንን ስናፈርጥ ሁለት ነገር ይፈጠራል። አንደኛው ስናፈርጠው ቁስል ስለሚሆን ጠባሳ በመፍጠር ምልክቱ በጣም ለረጅም ጊዜ ቆዳችን ላይ ይቆይብናል። ሁለተኛ ደግሞ ጥንቃቄ ከሌለን የብጉሩን ባክቴሪያ ከአንድ ቦታ ወደ ሌላ ቦታ በማዳረስ ተጨማሪ ብጉር እንዲወጣብን እናደርጋለን። ብጉሯችን አለመንካት ይህንን ሁሉ ችግር ስለሚከላከልልን የማፍረጥ ልምዳችንን መተው አለብን ከዚህ በተጨማሪም ያለምንም ምክንያት ፊትን መነካካት ሽፍታና ብጉሩን ስለሚያመጣብን ፊታችን መንካት የለብንም ሁለተኛ የስልክ ስክሪን ቶሎ ቶሎ ማጽዳት ስልካችን ከእጃችን ያልተናነሰ በጣም ብዙ ቆሻሻን ይይዛል ምክንያቱም ሁልጊዜ እጃችን ሲቆሽሽ የምንታጠበው እጃችንን ብቻ እንጂ በቆሻሻ እጃችን የነካ ነውን ስልካችን ማጽዳት አይደለም። ይህም ስልክ ስናወራና ቆዳችንን ሲነካው ቆሻሻ የቆዳችን ቀዳዳን በመድፈን ብጉርና ሽፍታን ይፈጥራል። ስለዚህ ስልካችን ማጽዳት በራሱ ምንም ወጪ ሳያስወጣን የጠራ ቆዳ እንዲኖረን ያደርጋል። ሶስተኛ ፊትን በበረዶ ማሸት። ከእንቅልፋችሁ ስትነሱ ፊታችሁ እያበጠ ተቸግራችኋል? እንግዲያውስ ምንም ወጪ ሳታወጡ ይህንን ነገር ማጥፋት የምትችልበት መንገድ ፊትን በበረዶ ማሸት ወይም በበረዶ ውሃ መዘፍዘፍ ነው። ይህንን ስናደርግ የፊታችን እብጠት ይቀንሳል። የሚቀላና የሚቆጣ ብጉር ካለም እሱን ለማስታገስ ይረዳል። እንዲሁም በጣም ንቁ እንድንሆን ያደርገናል። አራተኛ፣ ሁለት ሊትር ውሃ መጠጣት። ያለምንም ወጪና ልፋት ቆዳችን ጤናማና ጽዱ ልናደርግበት የምንችለው ሌላኛው መንገድ በቂ የሆነ ውሃ በመጠጣት ነው። ብዙ ውሃ መጠጣት መጥፎ የሆኑ ኬሚካሎችን ከውስጣችን በማስወገድ ቆዳችን እንዲጠራ ያደርጋል። ከውስጥ ጀምሮ የቆዳችን ሴሎች ሃይድሬት ስለሚያደርግልንም ደረቅና የሚፈረፈር ቆዳ አይኖረንም። በተጨማሪም የቆዳን ጥንካሬ ስለሚጨምር መሸብሸብ እና ትናንሽ መስመሮችን ይቀንሳል። እንዲሁም በተለያዩ ምክንያቶች ቆዳችን ሲቆጣና ሲቀላ ለማስታገስ እና ለመቀነስ ይረዳል። አምስተኛ በየቀኑ ለስምንት ሰዓታት ያክል መተኛት። እንቅልፍ ምንም ወጪ አያስወጣም በየቀኑ ማግኘት ያለብንን በቂ እንቅልፍ ስናገኝ ቆዳችን ራሱን በራሱ በሚገባ ለመጠገን ጊዜ ስለሚያገኝ ጠንካራና ጤናማ ቆዳ ይኖረናል በተጨማሪም የአይን ስር መጥቆርና ማበጥ ስለማይኖር በየቀኑ ለስምንት ሰዓታት ያክል በቂ የሆነ እንቅልፍ ማግኘት አለብን ስድስተኛ በቂ እንቅስቃሴ ማድረግ የአካል እንቅስቃሴ ማድረግ ወይም ስፖርት መስራት ቆዳችንን ከምናስበው በላይ ይጠቅመዋል የደም ዝውውርን በመጨመር የሆርሞን መዛባትን በማስተካከል ጭንቀትን በመቀነስ በቂ እንቅልፍ እንድናገኝ በማድረግ እንዲሁም በላብ አማካኝነት መጥፎ ኬሚካሎችን ከሰውነታችን እንዲወጣ በማድረግ ቆዳችን ጤናማ ያደርግልናል።